ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጠፈር ሊጓዙ ነው። እጅጉን እያነጋገረ ያለ ጉዳይ ነው። ታደምጡታላችሁ። አፋድ አፋ ባህ ላይ ጥቃት ከፈተ። አፋድ ከመከላከያ ጋር በመቀናጀት በመራቢቴ በሚገኘው የአማራ ፋኖ በሸዋ የአማራ ፋኖ ብሔራዊ ኃይል ላይ ጥቃት መክፈቱ ተሰምቷል። በሰፊው ይዘነዋል። ኢሳማኮ የጤና ባለሙያዎችን ደገፈ። ኢሳማኮ የጤና ባለሙያዎች እያደረጉት ስላለው የስራ ማቆም አድማ ጉዳዩን በውይይት እንዲፈታ የሚያደርገው ጥረት ተጠናክሮ ይቀጥላል በማለት በርካታ ጉዳዮችን አንስቷል ተብሏል። የምናስደምጣቸው ይሆናል። እስራኤል ኢራንን ልታጠቃ እንደምትችል በመናገሯ የነዳጅ ዘይት ዋጋ ጨመረ። አብሮነታችሁ ካልተለየን ሁሉንም መረጃዎች በሰፊው ታደምጣላችሁ። ሰላም ጤና ይስጥልን። የፋኖስ መረጃ ነው። ዘወትር አዳዲስ እና ሰበር መረጃ እንዲደርሳችሁ ከፈለጋችሁ ፋኖስ መረጃችንን ሰብስክራይብ አድርጉ። ላይክ እና ሼር እያደረጋችሁ መረጃዎቻችንን አጋሩልን። ሀሳብ አስተያየታችሁንም ግለጹልን። ቀጥታ ወደ መረጃው አለፍን። ቀዳሚ ወዳያደረግነው መረጃችን ስናልፍ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጠፈር ሊጓዙ ነው ተባለ። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጠፈር ሊጓዙ ነው የሚሉ መረጃዎች እየተሰራጩ የሚገኙ ሲሆን የዜና ምንጮቹ እንደገለጹት ከሆነ ጠቅላይ ሚኒስትሩ ጠፈር ላይ በመሆን ለዓለም ሕዝብ የሰላም መልእክትን ለማስተላለፍ ማቀዳቸውን አረጋግጫለሁ ማለቱን በርካታ የመረጃ ምንጮች እየጠቆሙ ይገኛሉ። የጉዞ እቅዱ ከተሳካ ወደ ጠፈር የተጓዙት የመጀመሪያው የዓለማችን መሪም ያደርጋቸዋል ተብሏል። በዓለም ታሪክ ወደ ጠፈር ስፔስ የተጓዙ ሰዎች ቁጥር 721 እንደሆነ የታሪክ ድርሳናት ያሳያሉ። ከእነዚህ ውስጥ አብዛኞቹ የጠፈር ተመራማሪዎች ሲሆኑ ከቅርብ ዓመታት ወዲህ ግን ጥቂት ሰዎች ከፍተኛ ገንዘብ በመክፈል የዝቅተኛውን ንፍቅ ክበብ የጠፈር ጉብኝት ማድረጋቸው ተሰምቷል። አሁን እየወጣ ባለው መረጃ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ የጠፈር ጉዞ ሊያደርጉ መሆኑ ተሰምቷል በዚህም በርካቶች የራሳቸውን ሀሳብ አስተያየት እየሰጡ ይገኛሉ የጉዞ እቅዱ ከተሳካ ወደ ጠፈር የተጓዙ የመጀመሪያው የዓለማችን መሪ ያደርጋቸዋልም ተብሏል የዜና ምንጮች እንደጠቆሙት ከሆነ ጠፈሩ ላይ በመሆን ለዓለም ህዝብ በሙሉ የሰላም መልእክት ለማስተላለፍ ማቀዳቸውን ጠቅላይ ሚኒስተሩ መናገራቸው ተሰምቷል የተባለው በዚህ የተነሳም በሀገራችን ኢትዮጵያ ይህ ሁሉ የእርስ በርስ ጦርነት ተከፍቶ ጠፈር ላይ ወጥቶ ለዓለም ህዝብ ሰላምን ሰላምን መስበክ ምን የሚሉት ነው? በማለትም በርካታ ትችት እየገጠመው መሆኑን መረጃዎች ጠቁመዋል። አፋድ አፋ ላይ ጥቃት ከፈተ። አፋድ ከመከላከያ ጋር በመቀናጀት በመራቢቴ በሚገኘው የአማራ ፋኖ በሸዋ የአማራ ፋኖ ብሔራዊ ኃይል ላይ ጥቃት መክፈቱ ይታወቃል። በወቅቱ በተከፈተበት የድሮንና እግረኛ ጥቃት የአማራ ፋኖ በሸዋ ሲያፈገፍግ አፋድ መራቢቴን በመቆጣጠር ሕዝብ ሰብስቦ ስለ እስክንድር ውዳሴ ሲያቀርብ በመገረም ተመልክተናልም ተብሏል። በመቀጠልም አካባቢውን ለመከላከያ በማስረከብ አርሶ አደሮቹ መሳሪያቸውን እንዲያስረክቡ አድርገ ሲያገናል የተባለ ሲሆን መራቢቴን ተቆጣጥረው ከህዝብ ጋር ሲሰበሰቡ እንደነበርና አካባቢውን ለቀው ወደ ይፋት መመለሳቸው እራሳቸውን መመለሳቸውን እራሳቸው በሚዲያቸው እና በካድሬዎቻቸው በኩል ተናግረዋል። በመራቢቴ የሶስት ወር ግዳጅ ወስዶ ከመከላከያ ጋር ጥቃት የፈጸመው ክፍለ ጦሩ ራምቦ መሆኑን እና ለዚህም ጥፋቱን ፈጽመው ሲመለሱ ሽልማት እንደተበረከተላቸው እራሳቸው አፋዶች መግለጻቸው ተሰምቷል። መከላከያ አካባቢውን ከአፋድ ከተረከበ በኋላ ልክ አፋድ እንዳደረገው ህዝቡን ሰብስቦ ሲያዋክብ እና ፕሮፓጋንዳ ሲሰራ ነበረ። በመቀጠልም አርሶ አደሮችን መሳሪያ በመንጠቅና ልጆቻቸውን በ መሰብሰብ ጽንፈኞች እጃችሁን ሰጡ የሚል ፕሮፖጋንዳ እየሰራ ውሏል፣ ተብሏል። አፋድ ከመከላከያ ጋር ተናቦ እንደሚሰራ ግልጽ ነው። መራቢቴን ለምን መከላከያ አስረከበው ተመለሱ የሚለው ነገር አስረክበው ተመለሱ የሚለው ነገር ጥያቄ ውስጥ ሊገባ ይገባልም ተብሏል። በመሆኑም አፋድ ከመከላከያ ጋር በመቀናጀት በመራቢቴ በሚገኘው አማራ ፋኖ በሸዋ የአማራ ፋኖ ብሔራዊ ኃይል ላይ ጥቃት ከፍቷል። አሁንም በእስክንድር ነጋ የሚመራው አፋድ ለአፋ ባሀ ወይም የአማራ ፋኖ ብሔራዊ ኃይል ያለውን ጥልቅ የሆነ ጥላቻና አማራን የመጉዳቱን ሴራ እየተመለከትን ነው እየተባለ ይገኛል። ወደ ቀጣዩ መረጃችን ስናልፍ ጉዳዩን በውይይት እንዲፈታ የሚያደርገው ጥረት ይቀጥላል ሲል ኢሰማኮ ተናገረ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ ከግንቦት አምስት ቀን 2017 ዓ ም ጀምሮ በተለያዩ የሀገሪቱ ክፍሎች የጤና ባለሙያዎች በጤና ተቋማት ውስጥ በማድረግ ላይ የሚገኙት የስራ ማቆም አድማ እንዲሁም ይሄንን ተከትሎ በመንግስት እየተወሰዱ ያሉ እርምጃዎች የሰብአዊ መብቶች ጥሰቶች እንዲያስከትሉ ትኩረት ሊሰጣቸውና አፋጣኝ መፍትሄ ሊያገኙ እንደሚገባ አሳስቧል። ኢሰማኮ የአንዳንድ የጤና ባለሙያዎችን የደሞዝና ከስራ ሁኔታ ጋር የተያያዘ ጥያቄዎችን መንግስት እንዲመልስ ሰተነዋል ያሉት የ30 ቀናት የጊዜ ገደብ ግንቦት 3 ቀን 2017 ዓ ም መጠናቀቁን ተከትሎ በመንግስትና በጤና ባለሙያዎች በመ ውሰድ ላይ የሚገኙትን እርምጃዎች በመከታተል ላይ እንደሚገኝ ገልጿል። በዚህ መሰረት ኢሰማኮ ከአዲስ አበባ በተጨማሪ ከአጋሮ፣ አርባ ምንጭ፣ ባህር ዳር፣ ከፍቼና፣ ከጎባ ከሃዋሳና ከጅማ ከተሞች መረጃ ማሰባሰብ እንደቻለ ጠቁሟል። ኢሰማኮ የጤና ባለሙያዎችን በመወከል የቀረቡለትን ከተመጣጣኝ ደሞዝ፣ ከጥቅማጥቅም፣ ከሙያ እድገት እድሎች እንዲሁም ከሙ ከምቹ የስራ ቦታ እና የስራ ቦታ ነፃነት ጋር የተያያዙ ጥያቄዎችን ሚያዚያ 3 ቀን 2017 ዓ.ም ለጤና ሚኒስቴር ያቀረቡት መሆኑንና መንግስት እነዚህን ባለ 12 ነጥብ ጥያቄዎች በተሰጠው 30 ቀናት አልፈጽምም በሚል ከግንቦት አምስት ጀምሮ የስራ ማቆም አድማ ማድረጋቸውን ለመረዳት እንደቻለ ኢሰማኮ ገልጿል። ኢሰማኮ ጉዳዩን አስመልክቶ ከጤና ሚኒስቴር ኃላፊዎች፣ ከጤና ባለሙያዎች ተወካዮች እና ከሚመለከታቸው የመንግስት አካላት ጋር ውይይቶችን ማካሄዱን ይፋ አድርጓል። ከፊልና ሙሉ የስራ ማቆም አድማ ተከትሎም በአዲስ አበባ ክትትል ባደረገባቸው አካባቢዎች የጥቁር አንበሳ፣ የቅዱስ ጳውሎስ፣ የቅዱስ ጴጥሮስ እና የዳግማዊ ሚኒሊክ ሆስፒታሎች ኃላፊዎች በማነጋገር መረጃዎችን እንዳሰባሰብም ገልጿል ነው የተባለው። በዚህ መሰረትም በአንዳንድ የሕክምና ተቋማት በጽኑ ሕሙማን ማዕከል የሚገኙ ታማሚዎችን ጨምሮ በሐኪሞች እጥረት ተገቢውን ሕክምና ማግኘት አለመቻላቸውንም ገልጿል። ከክልል ከተሞች ረጅም ቀጠሮ ጠብቀው ለሕክምና የመጡ ታካሚዎች ለእንግልት የተደረጉ መሆኑን የገለጸ ሲሆን በባለሙያዎች እጥረት ምክንያት አንዳንድ የሕክምና ተቋማት ባለሙያዎች ለረጅም ፈረቃዎች እንዲሰሩ ለመመደብ የተገደዱ መሆኑንም አሳውቃል። ታካሚዎቹ ሕክምና ለማግኘት ለረጅም ሰዓት እንደሚጠብቁ ለማረጋገጥ እንደ እንደቻለ ያሳወቀ ሲሆን፣ በሌላ በኩል ፖሊስ በማህበራዊ ሚዲያዎች ቅስቀሳ አድርገዋል፣ በሌሎች በስራ ላይ በተገኙ ባልደረቦቻቸው ላይ ዛቻና ማስፈራራት አድርሰዋል ያላቸውን የጤና ባለሙያዎች በቁጥጥር ስር የዋለ መሆኑንም ኢሰማኮ ለመረዳት እንደቻለ ገልጿል። በቁጥጥር ስር የዋሉ የጤና ባለሙያዎችን አያያዝን አስመልክቶም ክትትል በማድረግ ላይ እንደሆነም አስታውቋል። የኢሰማኮ ዋና ኮሚሽነር ብርሃኑ አዶሌ በጤናው ዘርፍ የሚደረግ የስራ ማቆም አድማ በማህበረሰቡ የጤናና በህይወት የመኖር መብት ላይ አሉታዊ ተጽዕኖ ሊያስከትል የሚችል በመሆኑ የጤና ባለሙያዎች ያቀረቧቸውን ጥያቄዎች በመንግስት ትኩረት ሰጥቶ ግልጽና አሳታፊ በሆነ መንገድ መፍትሄ የሚያ የሚያገኝበት ሁኔታ እንዳመቻቸ ሲል ጠይቋል። የጤና ባለሙያዎችም የህብረተሰቡን የጤናና በህይወት የመኖር መብቶችን አደጋ ላይ በሚጥል መልኩ ጥያቄያቸውን እንዲያቀርቡ ጥሪ አቅርቧል የተባለው። ዋና ኮሚሽነሩ አክለውም ከስራ ማቆም አድማው ጋር በተያዘ የሚወሰዱ አስተዳደራዊና ሌሎች ማንኛውም አይነት እርምጃዎችን አግባብነት ያላቸው ህጎችና የሰብአዊ መብቶች መርሆችን የተከተሉ ሊሆኑ እንደሚገባ አሳስበዋል ተብሏል። በተጨማሪም ኢሰማኮ ከመደባቸው የሰብአዊ መብቶች ክትትልና ምርመራ ስራውን ጎን ለጎን ጉዳዩ የሚመለከታቸው ባለድርሻ አካላት በማነጋገር ጉዳዩ በውይይት እንዲፈታ የሚደረገውን ጥረት የሚቀጥል መሆኑን ገልጿል የተባለው። ከውጪ ወዳገኘነው መረጃችን ስናልፍ እስራኤል ኢራንን ልታጠቃ እንደምትችል በመናገሯ የነዳጅ ዘይት ዋጋ ጨመረ። እስራኤል በኢራን የኒውክለር ኃይል ላይ ጥቃት ለመፈጸም መዘጋጀቷን ተከትሎ የነዳጅ ዋጋው ከአንድ በመቶ በላይ ጨምሯል። የብሪቴን ድፍድፍ ነዳጅ የብሬንት ድፍድፍ ነዳጅ የሐምሌ ወር ዋጋ 68 ሳንቲም ወይም 1 ነጥብ 04 በመቶ ከፍ ብሏል። በዩናይትድ ስቴትስ የዌስ በዩናይትድ ስቴትስ የዌስት ቴክሳስ መካከለኛ የሐምሌ ወር ድፍድፍ ነዳጅ ዋጋ የወደፊት እጣ 70 ሳንቲም ወይም 1ነጥብ1 በመቶኛ ጨምሮ ወደ 62ነጥብ73 ዶላር ከፍ ብሏል ተብሏል። በዩናይትድ ስቴትስ የተገኘ አዲስ መረጃ እስራኤል የኢራንን ኒውክሊየር መሳሪያ ቤቶችን ለመምታት በዝግጅት ላይ መሆኗን ሲኤንኤን ጉዳዩን ከሚያውቁ በርካታ የአሜሪካ ባለስልጣናት ጠቅሶ ዘግቦታል። ባለስልጣኖቹን ጠቅሶ ሲኤንኤን አክሎ ክሎ እንደዘገበው የእስራኤል መሪዎች ጥቃት ለመፈጸም የመጨረሻ ውሳኔ ማድረጋቸው ግልጽ አይደለም ብለዋል። እንዲህ አይነት የውጥረት መባባስን የኢራን የነዳጅ አቅርቦት አደጋ ላይ የሚጥል ብቻ ሳይሆን በሰፊው ሰፊው ክልል ውስጥም ጭምር አደጋ የሚደቅን ነው ሲሉ የሸቀጦች ስትራቴጂስቶች ገልጸዋል። ኢራን በፔትሮሌም ላኪ ሀገሮች ድርጅት ውስጥ በሶስተኛ ደረጃ ላይ የምትገኝ ሲሆን የእስራኤል ጥቃት ከሀገሪቱ የሚመጡትን የነዳጅ ፋስት የነዳጅ ፍሰት ሊረብሽ ይችላልም ተብሏል። በተጨማሪም ኢራን በባህረ ሰላጤ በሆርሙዝ ማለፊያ በሆርሙዝ ማለፊያ በኩል የሚተላለፈው ነዳጅ ነዳጅ ጫኝ በመግዛት አጸፋው ልትመለስ ትችላለች የሚል ስጋትም አለ። በዚህም ሳውዲ አረቢያ፣ ኩዌትና ኢራቅ እና የተባበሩት አረብ ኤምሬቶች የድፍድፍ ዘይትና ነዳጅ ወደ ውጭ መላክ እንዳይችሉ ያደርጋልም እየተባለ ይገኛል። ውድ የፋኖስ መረጃ ቤተሰቦቻችን ለሰዓቱ ያዝንላችሁ መረጃዎች ይህንን ይመስላሉ። በቀጣይ በሌሎች አዳዲስ እና ትኩስ ሰበር መረጃዎች ወደ እናንተ እንመለሳለን። ፋኖስ መረጃችንን ሰብስክራይብ ማድረግ አትርሱ። ሰናይ ቆይታ።